በዚህ ዘመን ያሉ እናቶች የእናትነት ግዴታን የማይወጡ የሚያሳፍሩ ናቸው። ይቅርታ አድርጉልኝ። ቀምታኝ ተቀማምቶ ምናምን አሁን ቲክታክ ላይ እንደሚባለው ማለት ነው። እና በጣም የሚያሳፍር ነው። እኔ ሰው ዝም ብሎ አንስቶ የሚወስደኝ ምቀማ ምቀማ ማ ሰው አይደለሁ ትልቅ ሰው ነኝ። ጸጋና ሰላም ለሁላችሁም ይሁን። ሰሞኑን የእግዚአብሔር ቃል ልቤን ይደግፍ ነበር። ይሄ ቃል ደግሞ ሼር ባደርጋችሁ ከሰሞኑ ብዙዎቻችሁ እንደተመለከታችሁት በተለያዩ ማህበራዊ ሚዲያ ላይ መነጋገሪያ የነበረው እና በተለይም ደግሞ ቲክቶክ በተባለ ድረገጽ ላይ በአሜሪካ ሀገር የምትኖረው በጌታ የተወደደች እህታችን ፋሲካ የተባለች ጠንካራ እና የወንጌል አርበኛ የሆነችው ሴት ሁላችንም እንደምናውቀው ወደ አሜሪካ ከመሄዷ በፊትም በኢትዮጵያ እያለች በሮቦት አርት ሚኒስትሪ ውስጥ መሳተፍ የተለያዩ መንፈሳዊ ፕሮግራሞችን ታቀርብ ነበረ። ታዲያ በማህበራዊ ሚዲያ ላይ መነጋገሪያ እንድትሆን ያደረጋት ጉዳይ ከባለቤቷ ጋር በተያያዘ ነበረ። ምንም እንኳን የትዳር ሕይወታቸው በፍቺ ቢጠናቀቅም ባለቤቷ ግን ከቀድሞ ደራሲ ይስማከ ወርቁ ባለቤት ከነበረችው በአለማዊ ሕይወት ካለችው ሜላት ከተባለች ሴት ጋር በፍቅር ሕይወት መሆናቸውን ይፋ አድርጎ ከሁለቱ በላይም ደግሞ የሚያሳዝነው ፋሲካ እና የቀድሞ ባለቤቷ ያፈሩት የ12 ዓመት ታዳጊ የነበረው ጆሹዋ የተባለ ልጃቸውን በአሳዛኝ ሁኔታ ከአራት ወር በፊት በሞት ተነጥቀዋል። እንዲሁም የዚህ ታዳጊ ህልፈት መላ ኢትዮጵያውን ያሳዘነ እና ልብ የሰበረ እንደነበረ አይዘነጋም። ታዲያ በዚህ ታዳጊ ህልፈት አዝና ያለችውን እናት በሚያሳዝን ሁኔታ የቀድሞ ባሏ ባገባት ሜላት እየደረሰባት ያለው መልእክት እጅጉኑ የሚያሳዝን ሆኗል። ሜላትም ለ12 ዓመቱ ታዳጊ ህልፈት ፋሲካን ተጠያቂ አድርጋ ስትሞግት የተመለከትነው ቪዲዮ እጅጉኑ ያሳዘነ እና ብዙዎችን ያስከፋ ሆኖ ተገኝቷል። ታዲያ ፋሲካን በጌታ ጸጋ እና ድጋፍ ቆማ እኔን የሚያጽናናኝ አባት አለኝ፣ በማለት ቪዲዮ አስተላልፋለች። እኛም ለእናንተ ቪዲዮውን ይዘንላችኋል። ቪዲዮውን ላይክ በማድረግ ይጀምሩት። ጸጋና ሰላም ለሁላችሁም ይሁን። ሰሞኑን የእግዚአብሔር ቃል ልቤን ይደግፍ ነበር። ይሄ ቃል ደግሞ ሼር ባደርጋችሁ ትጠቀማላችሁ ብዬ አምናለሁ። ምክንያቱም የእግዚአብሔር ቃል ጠቃሚ ነው። ሀሳቡ ያለው ሐዋርያት ስራ ምዕራፍ 27 እና 28 ላይ ነው። ሄዳችሁ ብታነቡት የተሻለ መረዳት የተሻለ መገለጥ ያገኛቸዋል፣ እንድታነቡት ኢንካሬጅ አደርጋቸዋለሁ። እኔ ግን የቀረልኝን እውነት ጥቂት ልበላችሁ። ስለ ጳውሎስ ነበር ማነበው። ጳውሎስ ጌታ ኢየሱስ ክርስቶስ እንግዲህ ከተገለጠለት ጀምሮ ስለዚህ እውነት ነበር የሚናገረው። በዚህ እውነት እየሰበከ ብዙ እንግልት፣ ብዙ መከራ ይደርስበታል እና ታስሮም ይግባኝ ጠይቆ ወደ ቄሳር ቄሳር ጋር ሊወስዱት እንግዲህ መርከብ ጉዞውን ነው የምናየው። እዛ መርከብ ጉዞ ላይ ተሳፍሮ እየሄደ እየተገላበጠ ዳርዳሩን ሄድን ጭንቅ ነበረ፣ እንደዛ ነበር የልና ይነግረን እና ወደ ጣሊያን የሚሄድበት መርከብ ጋር ሊገቡ ሲሉ ግን ምን ይላቸዋል? እናንተ ሰዎች ወይ ይህ ጉዞ በጥፋትና በብዙ ጉዳት እንዲሆን አያለሁ፣ ጥፋቱ በገዛ ሕይወታችን ነው እንጂ በጭነቱና በመርከቡ ብቻ አይደለም ብሎ መከራቸው ይላል። ተዉ አሁን የምንሄድበት ጉዞ ጥሩ አይደለም፣ እያለ በመንፈስ አይቶ ይነግራቸዋል ማለት ነው። ባለራዕይ አይደለ? ሰማይ እየገለጠ እያሻገረ የሚያሳየ እውነት ያለው ሰው ነው። እና ይህን ሰው ግን አልተቀበለውም ነበር። መቶ አለቃው ከሱ ይልቅ ካፒቴኑን አመነ። እንዲ መርከቡን በደንብ የሚነዳው ሰው ያላስጠነቀቀን ይሄ ማን ነው ይመስላል። እና በዛ ጉዞ እንግዲህ እሱን ሳይሰሙ ይገቡና ይሄዳሉ ጥቂት በቃ ልክ መስሏቸው ይላል ልክ መስሏቸው ግን ልክ ያልሆነ ጥቂት እንዲሄዱም ግን አውራቂስ የሚባል ነፋስ መጣና ያችን መርከብ ያናውጣታል ብዙ ምጥ ጭንቅ ይጀምራል መቆጣጠር አቅቷቸው ለቀው መነዳት ጀመርን ይላል ጭኖት የነበረውን ምግባቸውን ዕቃቸውን መጣል ጀመሩ መቆጣጠር አቃታቸው ጭንቀት መጣ ሳይበሉና ሳይጠጡ ብዙ መቆየት ጀመረ በዚህ ሁኔታ ውስጥ እያሉ እንደገና ጳውሎስ እንዲያላቸው እናንተ ሰዎች ወይ ሰምታችሁኝ በሆነ ኖሮ ከጠርቴስ እንዳትነሱ ይህንንም ጥፋትና ጉዳት እንዳታገኙ ይገባችሁ ነበር። አሁን ግን አይዟችሁ ብዬ መክራችኋለሁ። ይህ መርከብ እንጂ ከእናንተ አንድስ እንኳን አይጠፋምና የእርሱ የምሆን ደግሞ የማመልከው የእግዚአብሔር መልአክ በዚህ ሌሊት አጠገቤ ቆሞ ነበርና እርሱ ጳውሎስ አትፍራ፣ በቄሳር ፊት ልትቆም ይገባሃል ብሎኛል። ስለዚህ ከእናንተ ማናችንም አንሞትም። በቃ የተናገረኝን እንዲያደርግ እንዲያምናሉ እያለ በዛ ነውጡ ሁሉ በቃ ተስፋው ቆርጦ ሞት በሚመኙት ሰዓት ላይ ተስፋን ይዞ እሱም እኮ አብሮ እየተናወጠ ነው። ተስፋ ግን ይነግራቸዋል። አንሞትም ገና በቂ ሰርፊ ትቆማለሁ እናገራለሁ እያለ ማለት ነው። ከዛ በኋላ ተነሱ ብሉ አለና መስክኖ በላ። ከ14 ቀን ከ15 ቀን ከ14 ቀን በኋላ እንግዲህ ቪዲዮውን እንደተከታተላችሁት ነው። ፋሲካ በጌታ የተወደደች በተለያዩ የመንፈሳዊ ፕሮግራም ላይም የምትሳተፍ ናት። እንግዲህ በሶሻል ሚዲያ ላይ ከሰሞኑን ስሟን ሊያጠፉ እና ሊያብጠለጥሏት ለክሷንም ሊያዩ የፈለጉ ሁሉን ምላሽ ሰጥታለች። እሷም ግን ባቆማት እና አጽንቶ ባስቀጠላት ጌታዋ ላይ ተደግፋ ጭራሽ ብሶባት የእግዚአብሔርን ቃል ታጥቃ መጥታለች። ፋሲካ ጌታ ይባርክሽ። በእውነት ከእህታችን ፋሲካ ልንማር የቻለው ነገር እኛ የሰዎች ልጆች በምናልፍበት የህይወት ጎዳና ሁሉ የሚገጥመን ስብራት፣ እንዲሁም ድካም እግዚአብሔር በጸጋው ጉልበት ሰጥቶን ዳግም መበርታት እንዲሁም መቀጠል እንደምንችል እቺ እህታችን ፋሲካ አስተምራናለች። ፋሲካ ባለሽበት እግዚአብሔር አሁን ካበረታሽ በላይ ጸጋውን ያብዛልሽ። እንግዲህ ከዚህ በላይ በርትተሽ እና ጸንተሽ እንደምንመለከትሽ ተስፋ እናደርጋለን። እኛም የፋሬስ ሚዲያ ለፋሲካ ይህንን ቪዲዮ ለማስተላለፍ እንወዳለን። ቪዲዮውን የተከታተላችሁ በሙሉ ሀሳብና አስተያየቶቻችሁን በሀሳብ መስጫ ሳጥን ስር እያስቀምጡልን፣ ቪዲዮውን ከወደዳችሁት ላይክና ሼር እንዳይረሳ ለፋሬስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። በሌላ እና በአዳዲስ መረጃ እስክንገናኝ ድረስ ቸር ሰንብቱ እያልን እኛ ከወዲሁ ተሰናበትን።